በዜና መጽሔታችን መጨረሻም ሰዓቱ የስፖርት ነው። ከመረጃዎቹ ጋር ደግሞ ባልደረባይ መለሰ ግዛቸው ስቱዲዮ ይገኛል። መለሰ የአየር ሰዓት ት አመሰግናለሁ። ሳምራይት የኢትዮጵያ ፕሪሚየር ሊግ 34ተኛ ሳምንት ጨዋታዎች መደራጋቸውን ቀጥለዋል። ትናንትና በሊጉ ሁለት መርሃ ግብሮች ሲደረጉ በወራጅ ቀጠና ፍክክሩ ወሳኝነት ነበራቸው። ፋሲል ከነማ ከኢትዮ ኤሌክትሪክ የነበረው ጨዋታ ከሁሉም በላይ ተጠባቂ ነበር። አጼዎቹም ሙሉ ሶስት ነጥብ አሳግተዋል። ፋሲል በመጀመሪያው አጋማሽ በርካታ ሙከራዎችን ቢያደርግም ግብ ማስቆጠር ግን አልቻለም። መደበኛ ደቂቃ ሊጠናቀቅ ሲቃረብ ግን በረከት ግዛው ፋሲልን ባለድል ያደረገች ግብ አስቆጥሯል። ይህ ድል ፋሲል ከነማ ከዘጠኝ ጨዋታዎች በኋላ ያሳካው ሲሆን ከወራጅ ቀጠና ስጋትም የተወሰነ ፎይታ ሰጥቶታል። ፋሲል ከነማ ነጥቡን 41 በማድረስ ወደ 11ኛም ከፍ ብሏል። ተጋጣሚው ኤሌክትሪክ በነበረበት 38 ነጥብ ቀጥሏል። አዳማ ኤሌክትሪክና መቀሌ እኩል 38 ነጥብ በመያዝ የበለጠ የወራጅ ስጋት ያለባቸው ክለቦች ሆኗል። በትናንት ሌላ ጨዋታ ሻምፒዮንነቱን ያረጋገጠው የኢትዮጵያ መድን መቻልን ሁለት ለባዶ አሸንፏል። ዛሬ የሳምንቱ መርሃ ግብር ማጠናቀቂያ ሁለት ጨዋታዎች ይደረጋሉ። ድሬዳዋ ከተማ ከሲዳማ ቡና የሚደረገው ጨዋታ ለብርቱካናማዎቹ በተለይ አስፈላጊ ነው። ከፍተኛ ስጋት ካለባቸው ሶስት ክለቦች በአንድ ነጥብ ብቻ ከፍ ብለው ተቀምጠዋል። አሁንም በስጋት ያለው የድሬዳዋ ቡድን ነጥቡን ይፈልገዋል። ተጋጣሚ ስዳማ ቡና የተለየ ትኩረት የማያደርግበት ጨዋታ ነው። ጨዋታው ዘጠኝ ሰዓት ሲል ይጀምራል። አመሻሽ 12 ሰዓት ደግሞ ባህር ዳር ከተማ ከወላይታዲቻ ይጫወታሉ። በመካከላቸው ሶስት ነጥብ ሲኖር ባህር ዳር ሶስተኛ ወላይታዲቻ ስምንተኛ ደረጃ በሊጉ ተቀምጠዋል። ባህር ዳር ከተማ ደረጃውን የማሻሻል ተስፋ ባይኖረውም ወላይታዲቻ ግን ደረጃ ለማሻሻል አስፈላጊ መርሃ ግብር ነው። ፋሲል ከነማ እግር ኳስ ክለብ ከገጠመው የውጤት ቀውስ ወጥቶ ወደ ውጤታማነት እንዲመለስ ሚናውን እንደሚወጣ የፋሲል ከነማ ደጋፊ ማህበር አስታውቋል። አሁን ያለበት ደረጃ ክለቡን አይመጥንም፣ ወደ ነበረበት እንዲመለስም ደጋፊ ማህበሩ የቡድኑን አባላት እያበረታቱ መሆኑን የማህበሩ ፕሬዚዳንት ቴዎድሮስ ብርሃኑ ገልጧል። ዳና በምስረታ ሂደቱ እድሜ ጠገቡና የአማራ ክልል እንዲሁም የጎንደር ምልክት የሆነው ፋሲል ከነማ እግር ኳስ ክለብ ከተመሰረተ አንስቶ 2011 የኢትዮጵያ ዋንጫ፣ በ2012 የአሸናፊዎች አሸናፊ ዋንጫን፣ 2013 ደግሞ የሀገሪቱ ታላቅ ልዩ የሆነውን የኢትዮጵያ ፕሪምየር ሊግ ዋንጫን አሳክቷል። በዚህ አመት መጀመሪያ ላይ ደግሞ የአዲስ አበባ ከተማ ዋንጫ አሸናፊ ነበር። ይህን ሁሉ ያሳካው አንጋፋው ፋሲል ከነማ እግር ኳስ ክለብ በዘንድሮ የውድድር አመት ግን በአጀማመሩ ልክ ሳይጓዝ ቀርቶ በኢትዮጵያ ፕሪምየር ሊግ ለማግኘት እየተንገዳገደ ነው። የክለቡ የጀርባ አጥንት የሆኑ ደጋፊዎችም ክለቡ አሁን ያለበት የውጤት ጦት የወከለውን አካባቢና ደጋፊውን የሚመጥን አይደለም ብሏል። የደጋፊ ማህበሩ ፕሬዚዳንት ቴዎድሮስ ብርሃኑ ከአማራ ሚዲያ ኮርፖሬሽን ስፖርት ክፍል ጋር በስልክ በነበረ ቆይታ ክለባችን አሁን ያለበት ሁኔታ ደጋፊውንም ክለቡንም አጠቃላይ የወከለውንም ማህበረሰብ የሚወክል አይደለም፣ የሚመጥን አይደለም ያው እንደ ደጋፊ ማህበር የተለያዩ ስራዎችን እየሰራን ነው። ከዚህ ካለንበት ነገር ለመውጣት ተጫዋቾችን ትሬኒንግ ሜዳ ድረስ ሂዶ እያበረታታ፣ በየጨዋታው ደግሞ ሂዶ የጀርባ አጥንት ሆኖ እየደገፈ ነው ያለው። አሁንም ለዚህ ለቀሪ ጨዋታዎችም ከተለያዩ ቦታዎች ከጎንደርም፣ ከድሬዳዋም፣ ከሐዋሳም፣ ከአዲስ አበባም ደግሞ በርካታ ደጋፊዎች አሉን እነሱም በማሰባሰብ ያው ከደጋፊ የሚጠበቀው በዚህ ሰዓት ቡድኑን ከጀርባ ሆኖ አስራ ሁለተኛ ተጫዋች መደገፍ ነው። እሱን ለማድረግ ከፍተኛ ስራ እየሰራን ነው። ደጋፊ ማህበሩ ክለቡ በሚጫወትባቸው ቦታዎች ሁሉ ብዙ ኪሎ ሜትሮችን አቆራርጦ እያበረታታ ቢገኝም ዘንድሮ የወጣው የክለቦች የገንዘብ አወጣት ተከትሎ ፋሲል ከነማ መስራቱ፣ የተሻሉ ተጫዋቾችን አለመያዙ ሊጉ ዳገት እንዲሆንበት አድርጎታል ብሏል። አዲስ የወጣውን የፋይናንስ ህግ አክብሮ ነው እየሰራ ያለና ብዙ በዛም ምክንያት ለማግኘት የምንፈልጋቸውን ልጆች እኛ ክለብ የቆዩ ልጆችም የነበሩ የድድ ተጫዋቾቻችንም የለቀቁብን አሉ። እና ከዛም አንፃር ውድድሩ ደግሞ በጣም የዘንድሮ ፉክክር የበዛበት ነው። ብዙ ወራጆች ክለብ እንደምኖራቸው ውድድሩ የጨዋታው ቁጥርም በዛው ልክ በዝቷል። ውድድሩ ሞር ተፎካካሪ ስለሆነ ይህን የወጣውን ህግ ደግሞ ሁሉም ክለቦች እኩል አላከበሩትም። በቀሪ መርሐ ግብሮችም ከተጫዋቾች ጋር አብሮ ያልተለየው ደጋፊ ማህበሩ ለተጫዋቾቻቸው አሁንም ከጎናቸው እንደሆኑ የደጋፊ ማህበሩ ፕሬዚዳንት ቴዎድሮስ ብርሃኑ ገልጿል። ደጋፊ ማህበሩ ሁሉም አመራሩ እዚህ ነው ያለው። አዳማ ነው ያለ ነው። ሁላችንም አብረናችንን ቀኑም ሙሉም አብረን ነው የምናሳልፍ። እኛ በእናንተ እምነት አለን ተኮችን ግስታፉ ተጫዋቾቻችን ሁሌም አብረናችንን። እግር ኳስ ሁሉም ውጤት የሚከሰትበት ውድድር ነው። በምንም ሁኔታ ውስጥ ብንሆን አብረናችንን ማለት እፈልጋለሁ። ዛሬም ነገም ሁሌ